ብዙዎቻችን በስልካችን ላይ አማርኛ አቀላጥፈን የምንጽፈውን ያህል በኮምፒውተራችን ለመጻፍ ያስቸግረናል። ምክንያቱ ደግሞ ኮምፒውተር ላይ አማርኛን ለመጻፍ የምንጠቀመው የእንግሊዝኛ ፊደሎች መሆኑ ነው። እውነታው ግን ኮምፒውተር ላይ አማርኛን መጻፍ ከሞባይልም የተሻለ በጣም ቀላል ነው። ለማወቅ ግን እነዚህን ሁለት መስፈርቶች ማሟላት ያስፈልጋችኋል። የመጀመሪያው ኪቦርዳችሁ ላይ የትኞቹን የእንግሊዝኛ ፊደላት ስትነኩ ወደ አማርኛ ፊደል እንደሚቀየሩና እንደሚናበቡ ማወቅ ነው። ሁለተኛው ደግሞ ያለመሰልቸት ያወቅነውን ደጋግመን መለማመድና ለማስታወስ መሞከር ነው። በዚህ ቪዲዮ በአንድ ቀን ውስጥ አማርኛን ያላጋ የምትጽፉበትን ቀላል መንገድ ነው ማሳያችሁ። ፍጥነታችሁን ደግሞ በጊዜ ሂደትና በመደጋገም ታመጡታላችሁ። ስለዚህ በመጀመሪያ የምናደርገው የአማርኛ ፊደላት ከሀ እስከ ፐ በእንግሊዝኛ ፊደል እንዴት እንደሚተኩ ማወቅ ነው። ይህም ማለት ሀ ኤች ነው፣ ለኤል ነው፣ መኤም ነው። በደግሞ ቢ ነው። በዚህ መሰረት ከሀ እስከ ፐ ያሉት ፊደላት ቀጥታ ወደ እንግሊዝኛ ፊደል ሲወከሉ ምን ሊሆኑ እንደሚችል ማወቅ ነው። ይህን ደግሞ እዚህ በምታዩት የማስተማሪያ ወረቀት ላይ የትኞቹ የእንግሊዝኛ ፊደላት የትኞቹን የአማርኛ ፊደላት እንደሚወክሉ ማየት ትችላላችሁ። በመቀጠል ተመሳሳይ አነባበብ ያላቸው ፊደላት እንዴት እንደሚጻፉ እንማራለን። ለምሳሌ ሶስቱን ሀዎች መጻፍ ፈልጋችኋል እንበል። ኪቦርዳችሁ ላይ ኤችን ስትጫኑ የሚጽፍላችሁ ሀሌታሃን ብቻ ነው። ስለዚህ አመርሃንና ብዙሃንሃን ለመጻፍ የግድ ተጨማሪ ቁልፎችን መጫን አለባችሁ። አማርኛ ስን ጽፍ የምንጠቀማቸው ሁለት ተጨማሪ ቁልፎች ሽፍትና ካፕስሎክ ይባላሉ። በዚህ መሰረት ሽፍትን ይዛችሁ ኤችን ስትጫኑ ሐመሩ ሐ ይሆናል። ካፕስሎክን አብርታችሁ ኤችን ስትጫኑ ደግሞ ብዙኃኑ ኀ ይሆናል። በተመሳሳይ ቲን ስትነኩ ተ ይሆናል። ሽፍትን ይዛችሁ ቲን ስትነኩ ደግሞ ጠ ይሆናል። ካፕስሎክን አብርታችሁ ቲን ከተጫናችሁ ደግሞ ፀ ይሆናል። በዚህ ምሳሌ መሰረት ኤስን ብትጫኑ እሳቱ ሰ ይሆናል። ሽፍትን ተጭናችሁ ኤስን ብትጫኑ ደግሞ ንጉሱ ሰን ይጽፍላችኋል። ካፕስሎክን አብርታችሁ ኤስን ከተጫናችሁ ደግሞ ሸን ይጽፍላችኋል። ስለዚህ በዚህ መሰረት እነዚህ የሚቀየሩ ፊደሎችን በተወሰኑ ደቂቃዎች ውስጥ ለማጥናት እንሞክራለን። ፊደሎችን በምንጽፍበት ጊዜ ምን መጫን እንዳለብን ማወቅ ከፈለጋችሁ በሰራሁት የፊደሎች ምሳሌ በቀይ በኩል ምን ተጭናችሁ መጽሐፍ እንደምትችሉ ሙሉ ማብራሪያ ስላለ እሱ መጠቀም ትችላላችሁ። ሦስተኛውና ዋናው ነገር ደግሞ የ የምንጻፋቸውን ፊደሎች ማናበብ ነው። እዚህ ላይ ለሁሉም ፊደሎች የምንጠቀመው አናባቢ ስድስት ነው፣ እነሱም U I A Y E O ናቸው። በዚህ መሰረት ሁሉም የመጀመሪያ ሃ ለሐመሮሃ የምንላቸው ፊደሎች በሙሉ አናባቢ ያስፈልጋቸው። በዚህ ምሳሌ መሰረት ሃ ለመጻፍ H፣ ሁ ለመጻፍ ኤች ዩ፣ ሂ ለመጻፍ H I፣ ሃ ለመጻፍ H A፣ ሄ ለመጻፍ ደግሞ ኤች Y፣ ሄ ለመጻፍ H E፣ እንዲሁም ሆል ለመጻፍ H O ን እንጠቀማለን። እዚህ ላይ የምታዩት የአነባበብ ስርዓት ለሁሉም የአማርኛ ፊደሎች የሚሰራ ነው። የመጨረሻ የሚሆነው ዲቅላ የምንላቸውን ፊደሎች አጻጻፍ ማወቅ ነው። እነዚህን ፊደሎች መጻፍ በጣም ቀላል ነው። የምታደርጉት ምንድን ነው? ካፕስሎክን በማብራት ደብሊውን መጻፍ ነው። ለምሳሌ ቧን መጻፍ የፈለገ ሰው ቢን በመንካት ካፕስሎክ በማብራት ደብሊውን መጫን ነው። ሟን መጻፍም ከፈለጋችሁ ኤምን በመንካት ካፕስሎክ በማብራት ደብሊውን መጻፍ ነው። በዚህ መሰረት ሁሉንም ፊደሎች መቀየር ትችላላችሁ። እማንም ኮምፒውተር ነክተው የማያውቁ ሰዎች ጭምር ጠዋትና ከሰዓት በተሰጣቸው የአራት ሰዓት ትምህርት ብቻ በአንድ ቀን ያለማንም አጋዥ አማርኛ እናንተም ይህን መተግበር ትችላላችሁ። ፍጥነታችሁን ደግሞ በመደጋገም በአንድ ሳምንት ውስጥ ማሻሻል ትችላላችሁ። በቀጣዩ ቪዲዮ የግዕዝ ቁጥሮችን መጻፍና አማርኛ ስትጽፉ ፈጣን ለመሆን የሚያስችሏችሁን ቲፖች ማየት ትችላላችሁ። ይህ አሁን ያሳየኋችሁ የአጻጻፍ ስርዓት ብዙዎቻችሁ የምትጠቀሙበት የፓወር ግዕዝ አጻጻፍ ነው። ከኬማን ደስክቶፕ እንዲሁም ከግዕዝ አይኤምኢ ጋር እስከ ዘጠና ፐርሰንት የሚሆነውን ተመሳሳይ አጻጻፍ ነው የሚከተለው። ነገር ግን በሞባይላችሁ የእንግሊዝኛ አማርኛን መጻፍ የለመዳችሁ ካላችሁ ግዕዝ አይኤምኢ ሶፍትዌርን እንድትጠቀሙ ነው የሚመክረው። ምክንያቱም እሱ ሞባይላችሁ ላይ ላይ ከምትጠቀሙት አጻፍ ጋር ተስማሚና ቀላሉ ነው። አማርኛ መጽሐፍን ከዚህም በተብራራ መልኩ ማየት ፈልጋል የምትሉ ካላችሁ ደግሞ ከዚህ ቪዲዮ በተሻለ በተብራራ መልኩ ዩቲዩብ ላይ ለቀቄላችኋለሁ እዛ ላይ ማየት ትችላላችሁ። እዚህ ላይ ያስተማርኩበትን የአማርኛ አጻፍ የሚያሳየውን ዶኪመንት ማግኘት ከፈለጋችሁ ከላይ ባዮ ላይ የቴሌግራም ሊንክ ያለላችሁ ሶስት በመግባት ዳውንሎድ ማድረግና መጠቀም ትችላላችሁ። ዚዙ ድሜክስ ነበርኩ ካውቱ ድሜክስ